እንደ ኢትዮጵያ መስማት የተሳናቸው ብሔራዊ ማህበረ መረጃ በመላ ሀገሪቱ ከ35 ሚሊዮን በላይ መስማት የተሳናቸው ዜጎች አሉ። እነዚህ ዜጎች ደግሞ የትኛውም ሰው በሚከውነው ተግባር ላይ የመሳተፍ ፍላጎት አላቸው። ለአብነትም መንጃ ፈቃድ ኖሯቸው ተሽከርካሪም መንዳት። እናም እንደ ዘመነው ዓለም ሁሉ መስማት የተሳናቸውን በኢትዮጵያ ምድር አሽከርካሪ የሚያደርገው ፈቃድ መሰጠቱ እንደ ትዕግስት አለማየሁ ላሉት መስማት የተሳናቸው ወገኖች ትልቅ ደስታን ፈጥሯል። እንደ ማንኛውም ዜጋ እኩል ተጠቃሚዎች መሆን መቻላችን እና በጣም በጣም ትልቅ እድል ነው። ምክንያቱም መስማት የተሳናቸው መኪና በማሽከር ከረባ ብዙ መንገድ ተጠቃሚዎች መሆን ይችላሉ። ለምሳሌ ኢኮኖሚያቸውን ለማሳደግ ለመጨመር። ሌላው ደግሞ መስማት የተሳናቸው በብዛት አሽከርካሪ ሆነው የመስራት ፍላጎት አላቸው። ያ ማለት ደግሞ መስማት መሳት የሚያግደው ነገር የለም። በእርግጥም እንደዚህ ያለው መስማት ለተሳናቸው የሚፈቀደው የአሽከርካሪነት ፈቃድ መስጠት ባደጉ ሀገራት ከተጀመረ ቆይቷል። ለዚህ ደግሞ በአዲስ አበባ ዩኒቨርሲቲ የምልክት ቋንቋና መስማት የተሳናቸው ባህል መምህሩ ከተሞክሯቸው የተቀዳ እውነትን አካፍለውናል። ኔዘርላንድ ለትምህርት ሄጄ የነበረ ከኤርፖርት እስከ ዩኒቨርሲቲው ድረስ መስማት ሳናት ነበረች፣ ይዛኝ ሄደችው እና ብዙ ገጠመኞች አሉ በሌሎች ሀገሮች የተለመደ ቢሆንም እኛ ኢትዮጵያ ውስጥ ግን ገና ያው የግንዛቤው ችግርም እንዳለ ቢሆንም ኢትዮጵያ ውስጥ ገና ነው። ግን አሁን ደግሞ መከፈቱ ግን ጥሩ አጋጣሚ ነው። መስማት የተሳናቸው የአሽከርካሪ ተሽከርካሪ ፈቃድ ማረጋገጫን ማግኘትን ተከትሎ በሕብረተሰቡ ላይ ያለውን አመለካከት የሚያረቅ ግንዛቤ መፍጠር ቀዳሚ ተግባር ነው። ለዚህም ከትራፊክ ፖሊሶች እስከሚመለከታቸው አካላት የዘለቀ መረዳትን ለመፍጠር መትጋት የግድ ብሏል። ግንዛቤ መስጠት አስፈላጊ ነው ብለን ስለምናምን መጀመሪያ ለሚመለከታቸው አካላት ግንዛቤ ማስጨበጫ ሰጥተናል። በአዲስ አበባ ከተማ ያሉ የተለያዩ ትራፊኮች ፖሊስ ኃላፊዎችን ጋብዘን መስማት ስለተሳናቸው ቅድሚያ ማወቅ ስላለባቸውና አውቀውት ወደ ስራ እንዲገቡ ለማስቻል ይህን ዛሬ ጀምረነዋል። እንደዚህ ያለውን መስማት የተሳናቸው ወገኖች ፍትሃዊ የማህበራዊ እና ኢኮኖሚያዊ እንቅስቃሴ ተጠቃሚ የማድረግ ተግባርን ሚዲያውም ግንዛቤ መፍጠር ሚናው የጎላ ነው። መስማት የተሳናቸው በትክክል ስልጠና ከወሰዱ መንዳት ስለማይቸግራቸው አስተርጓሚ በመቅጠር ስልጠና ይሰጣል። ይህ ተግባር በኢትዮጵያ ብቻ የተጀመረ ሳይሆን በተለያዩ የዓለም ክፍሎች ተግባር ላይ ያለ በመሆኑ ሚዲያውም በዛ ልክ ሊሰራ ይገባል። መስማት የተሳናቸው በሚያሽከረክሩበት ጊዜ በሁሉም እውቅና እንዲኖረው በተሽከርካሪያቸው ውጫዊ አካል ላይ ምልክት ይደረጋል። ይህ ደግሞ ከትራፊክ ፖሊሶች ጋር በቀላሉ ለመግባባት ከሚሰጠው ስልጠና በተጓዳኝ እንዲያግዝ ያስችላል። የትራፊክ ፖሊሶች አይተው መረዳት እንዲችሉ በመጀመሪያ የጆሮ እክል እንዳለባቸው የሚያሳይ ምልክት በመኪናው ላይ እንዲቀመጥ ይደረጋል። እናም ከሚሰማው የተለየ ምልክት ማሳየት እንዳይጠበቅባቸው ያደርጋል። ፊት ለፊት ሆነው ወይ በእጃቸው ምልክት ማሳየት ሊሆን ብቻ ይችላል የሚጠበቅባቸው። በቀጣይ ግን ዓለም ወደ ደረሰበት ለመጠጋት በሂደት በጥናቶች ተመስርተን እያሻሻልን እንሄዳለን ማለት ነው። ከመስማት ከተሳናቸው ጋር ለመግባባት በእኛ ብቻም ሳይሆን ለሌሎቻችን ለሌሎቹም አባሎቻችን ይኸ ግንዛቤ የተሰጥቷቸው ሁሉ ሰው በተለይ በዚህ ሙያ ላይ ያለ ሰው በሙሉ ስለ መስማት የተሳናቸው መግባቢያ ቋንቋ መረዳትና ማወቅ አለበት። ያንን ካወቀን በኋላ መግባባት እንችላለን እላለሁና ይህ ስልጠና ወደ አባሎቻችንም ጭምር የግድ መወሰድ ያለበት እንደሆነ እረዳለሁ። የኢትዮጵያ አካል ጉዳተኞች ልማት ማዕከል መስማት የተሳናቸው በሚያሽከረክሩበት ወቅት ሊኖር የሚችልን ችግር ለመፍታት ግንዛቤ እንዲፈጠር መልከ ብዙ ድጋፎችን እያደረገ ነው። ማዕከሉ ይህን የግንዛቤ ስልጠና ለትራፊክ ፖሊሶች ትኩረት አድርጎ መስጠት ደግሞ ለዘርፉ አካታችነት ሚናው የጎላ ነው ብሏል። እንግዲህ የትራፊክ አባላት ይህንን ስልጠና ማግኘታቸው በቀጣይ ይህንን የመንጃ ፈቃድ አግኝተው ማሽከርከር ለሚጀምሩ መስማት የተሳናቸው የህብረተሰብ አካላት ተገቢውን አካታቸው የሆነ አገልግሎት እንዲሰጡ ያስችላቸዋል ብለን እናስባለን። መስማት ለተሳናቸው ይህንን ፈቃድ ከመስጠት ባለፈ በትክክለኛው መስመር ማለፍ በሚያስችል ትኩረት መመልከት ደግሞ ሌላው ተግባር ይሆናል።